አሰላሙ አለይኩም ሐባይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብት ይበልልኝ። ለዛሬ ይዘላችሁ የመጣው ሐላ ባርዳ ወይ ቀዝቃዛ ጣፋጭ፣ አረብ አገር ተወዳጅ የሆነ ቀለል ያለ ፈጣን፣ በበስኮት የሚሰራ ነው። የማሳያቸው እስከመጨረሻ ከእኔ ጋር ቆዩ። በመጀመሪያ የምሰራቸው ግብአቶች አሳውቃችኋለሁ። በስኮት የሻይ በስኮት እንዲሁም የምነክርበት ወተት ታዘጋጅቻለሁ። ግሽጣ ድሪምዌብ እንዲሁም ጅብነ ክሬማ፣ ቡና ወይ ነስ ካፌ ኖቴላቸ ኮሌት እንዲሁም ነስተላ አዘጋጅተናል። ብስኮታችን በእንደዚህ አይነት መልኩ በወተት እየነከርን እንደረድረዋለን። ስንደረድር አንዳንዴ ሳይሆን የመጀመሪያ የምንደረድረው ሁለት ሁለት እንደረድራለን። ሁለት ሁለት ከደረድርን በኋላ ደግሞ እንሰራለን እንሻላ፣ እስከ መጨረሻ ከኔ ጋር ቆዩ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ፣ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ነገር ስለቅ እንዲደርሳችሁ አድርጎ ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ አበረታቱኝ። ሁለት ሁለት በእንደዚህ አይነት መልክ ደርድረን ከጨረስን በኋላ ምን እናደርጋለን? ሰውሳችን እንሰራለን። አሁን የምንጠቀመው ግሽጣ እኔ የምጠቀመው ሁለት ካርቶን ነው። የምንጠቀመው አንድ ካርቶን ሁለት መቶ ሀምሳ ግራም ነው የሚይዘው፣ አምስት መቶ ግራም ማለት ነው። ሁለቱም ስጠቀም ይህኔ እቃ ተለቅ ያለ ስለሆነ ትንሽ ጨምር አድርጌ ነው የሰራሁትኝ። እናንተ እንደ እቃችሁ አይታችሁ ጨምሩ። እንዲሁም ጅብነ ክሬማ የጨመርኩትኝ ስድስት ፍሬ እንዲሁም ድሪም ዌብ የጨመርኩትኝ አንድ ነስቴላ ደግሞ ሮብኮፕ የሚያክል ነው የጨመርኩትኝ። ጣፋጭ ስለሆነ እናንተ እያያችሁ ጨምሮ ጣፋጭ የማይወድ ሰው ከሆነ መቀነስ የምትወዱ ከሆነ ደግሞ ትንሽም ጨምር ታደርጉታላችሁ። እንደኔ ደግሞ መካከለኛው ከሆነ ሮብኮፕ የሚያክል ትጨምራላችሁ። ሶሳችን በእነዚህ አይነት መልኩ አስተካክለን አዘጋጅተናል። አሁን በስኮቱን በደረደር ነው ላይ ላዩን በእነዚህ አይነት መልኩ እናፈሰዋለን። በእንደዚህ አይነት መልኩ ካፈሰስ ነው በኋላ ምን እናደርጋለን? አስተካክልን ለአስር ደቂቃ የሚያክል ፍርጅ እናስገባዋለን። ካልፈለጋችሁ ወዲያውም ማድረግ ትችላላችሁ። ነገር ግን ነጩን ትንሽ እንድያያዝልን አስር ደቂቃ የሚያክል ፍርጅ ብታስገቡት ይመረጣል። እኔ በእንደዚህ አይነት መልኩ ነው የምሰራው። አስር ደቂቃ የሚያክል አስቀምጠዋለሁ ከዛ በኋላ አውጥቼ ደግሞ ብስኮትን እደረድርለታለሁ ማለት ነው። ብስኮትን በእነዚህ አይነት መልኩ አንድ አንድ ነው የምንደረድረው። አንዳንድ አንድ አንድ እደረድራለሁ። ከዛ በኋላ ደግሞ ሶስ እንሰራለን። ሶስ የምንሰራው አሁን ሶስ እንሰራለን። ሶስ የምንሰራው በቡና ነው። ቡና ጣዕም ምን እንደሆነ ስለፈለኩ ነው እንጂ ቡናው መቅረት ይችላል። እኔ ግን አሁን አያችሁ ትንሽ በትንሽ የማንኪያ ግማሽ የማትሞላ የጨመርኩትኝ ሁለት ማንኪያ በትንሿ ደግሞ ወተት ጨመርኩ። ወተት ንስ ካፌ ወይም ቡናውን እንድማማልኝ ስለፈለግኩ በእንደዚህ አይነት መልኩ ቡናውን ካማማሁትኝ በኋላ ምን ጨምራለሁ? ኑቴላ ወይም ቾኮሌት ጨምራለሁ። ቾኮሌት ከለሮ እየጨመራችሁ በምትፈልጉት ከለር ሲሰጣችሁ ትትቦታላችሁ። እኔ አንድ ሶስት የሚያክል ነው የምጨምረው፣ ሁለት ጨመርኩና በኋላም አንድ ጨምራለሁ። ከለሮ እያየሁት ማለት ነው እና በሽጣ ደግሞ አንድ ነው የምጠቀመው። ላይ ላዩ ከፊፍ መሆን አለበት ወፍራም ሳይሆን፣ እንደ ነጭ ቅድም ያደረግነው ወፍራም ሳይሆን ምንድነው፣ ላይ ላዩም ብቻን ሸፈን የሚያረግልን ነው የምናርገው እንጂ በጣም ወፈር ያለ አናርገውም። እና አንድ ግሽጣ ይበቃናል። አንድ ግሽጣ እጠቀማለሁ። ከዛ በኋላ እናዋህደዋለን። አሁን በእንደዚህ አይነት መልኩ ከዋህድን በኋላ እኔ ክለሩ ይሄን ይበቃል ስላልኩ ነው እንጂ ክለሩ ከዚህ በላይ ከፈለጋችሁ ቾኮሌት መጨመር ነው። ከዛ በኋላ ወደ በስኮታችን እናፈሰዋለን። ካፈሰሰን በኋላ ደግሞ እናስተካክለዋለን። እንሻላ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም የደውል ምልክቷን በማጥቆር አዲስ አዲስ ነገር ስለቀን እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁ እንዳትረሱ። ሀባይቤ አሁን በእንደዚህ አይነት መልኩ ሁሉንም ቦታ እናዳርሰዋለን። ከዛ በኋላ ላይ ላዩ ደግሞ እኔ ኦሬው ነው የተፈጨ የነሰነስኩበት። እናንተ ቾኮሌት ካላችሁ ቾኮሌት መነስነስ ትችላላችሁ። የፈለጋችሁን አርጋችሁ አሳምራችሁ ማቅረብ ትችላላችሁ። ሀዋይቤ ለዛሬ ይህን ይመስላል። ማሻላ ተባረክላ ነው። በነገራችን ላይ ነጩ ስንሰራ ነስተላ የማትፈልገው ካላችሁ ወይም የሌላችሁ ካለ ምን ትጠቀማላችሁ? ክሬም ክሬሜል፣ አንድ አንዷን እሽጓን ማለት ነው ትጨምራላችሁ። ክሬም ክሬሜሉም ጣፋጭ ስለሆነ በዛውን ጣም አለው። ማሻላ ተባረከላህ ነው። በሱም ስሩ፣ እኔ በሱም እሰራለሁ ማለት ነው። እሱ ስሰራ እሱ ሲጨምርበት መስተል አልጨምርም። ክሬም ክሬሜል ያልጨምርኩበትን ቀን ደግሞ መስተል አልጨምራለሁ ማለት ነው። እናንተ በፈለጋችሁ ጨምራችሁ ስሩ እና ሐዋይቢ የነበሩ እንግዳዎች ሶስት ሰው ብቻ የቀረ ይሄ ብቻ አያቸው፣ የቀረች ደግሞ እኔ ላሳያቸው ብዬ ቆርሻታለሁ ማለት ነው። ውፍረቱ ይህን ይመስላል። ማሻላ ተባረክላ ነው፣ በቂ ነው። እናንተ ከዚህ የወፈረ ከፈለጋችሁ ሰሱን መጨመር ነው የሚጠበቅባችሁ። እኔ ግን ይህን በቂ ነው ሆኖ ነው ይታየኝ ማለት ነው። እና ሐዋይ ቢሞክሩት ትወድታላችሁ ያስባለሁ። ፈጣን ነው፣ ምንም ጊዜ አይወስድም። እኔ ቀለል ብሎኝ ከምሰራው አንዱ በበስኮት የሚሰራ ጣፋጭ ነው። እናሐባይቢ ሞክሩት። ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ ያረጋችሁ፣ አበረታቱኝ። እንዲሁም የደወል ምልክቱን ባማትቀር አዲስ አዲስ ነገር ስለቀ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁ እንዳትረሱ። ሌላ ሌላ ቪዲዮ እስከምንገናኝ ባይ ባይ።